አነጋጋሪው ይህን ነገር እንደ ቀጠለ ይገኛል ማለት ነው። በባለፈው የምታስታውሱ ከሆነ ወይዘሮ ሜላት ገፍትራ በውረወረቻት ሰዓት የኔ እውነት የዛን ቀን እንዴት እንደተቀበረ አላውቅም። ነገር ግን እውነት ተደብቃ አትቀርም ብላ ለወይዘሮ ሜላት ሀነችው መለሰችላት። ከዛም ሲቀጥል ታምረኛው ተምቹ ደግሞ እኔ ጋ በቂ መረጃ አለ፣ ወይዘሮ ሜላት ይኸው አሳይሻለሁ ሲላትም፣ እንዴ ከየት ነው ያመጣኸው? ይሄማ ሊሆን አይችልም ስትለው፣ አይ ከዚህ በፊት እኔ ብር ቸግሮኝ የሀነችውን መስቀልና ፎቶውን ከፋዙካ ነው የሰረኩትኝ ብሎ ያለውን ነገር ግልጽ አርጎለ ወይ ዘሮ ሜላት ሲናገር ወይ ዘሮ ሜላት ማመን አቃታት እንዲሁም አቶ መስፍን የእውነትህን ነው የምርህን ነው ሲሉት አዎ በጣም ቸግሮኝ ስለነበር ይሄን አልብር እንከፍልሃለን ሲሉኝ ያ ሰው ደግሞ እና በሳቱ ፎቶውን እና መስቀሉን በጥብቅ ወይ ዘሮ ባዩች ስትፈልገው ነበረ እሱም ደግሞ በጣም ቸግሮትም ስለነበረ ይሄን አልም ብር ያስፈልገኛል ብሎ ሲያወራም ስለሰማች በእጃ ዙር ፎቶውን እና መስቀሉን ከአቶ ኖላዊ ሰርቆ ወደ እሷ እንዲያመጣ አደረገች እና አሁን ላይ ያለውን እውነታ በግልጽ እየተናገረና እንዲሁም መረጃውን ለወይዘሮ ሜላት እና ለአቶ መስፍን እያስተላለፈ ይገኛል። ሰላም ሰላም! ውድ እና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ፣ አገራችንን ሰላም ያደርግልን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ቀጣዩን ፓርት ይዤላችሁ መጥቻለሁ። ቪዲዮውን በመሀል በመሀል አስገባላችኋለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም እንዳልኳችሁ በባለፈው በጣም ሀንቹ ጨንቋትና ቸግሯት ሳለች። ነገር ግን የወይዘሮ ሜላት መቼም እንደጨከነች ነው፣ በጣም ጨካኝና ኃይለኛ እንደሆነች ሁላችንም እናውቃታለን። ሲቀጥል ደግሞ ዶክተሩ በጣም አሪፍና ምርጥ መረጃ ልነግርሽ ነው ሲላትም፣ ስለምን መረጃ ነው የምታውራው የሀና አባት አረፉ እንዴ ስትልም፣ ኧረ በፍጹም እንደውም በተቃራኒ አላለም። ከዛም በኋላ ምን እያልክ ነው የምትናገረው ታውቆሃል? ስትለው አይ እም የተናገርኩት ያለው እኮ ትክክል ነው። ወይዘሮ ሜላት ለመረዳት ሞክሪ። አሁን ላይ ባለቤትሽ አቶ መስፍን የሀኒቾን አባት ለማሳከም ቀሪውን ወጪ ሸፍነዋል። አንቺ ምንት ያለሽ ብሎ ሲነግራትም አበደች፣ በቃ ግራ ተጋባች። ይሄንማ ሊያደርገው አይችልም። እኔ የፈለከውን ብር እከፍልልሃለሁ፣ እባክን ዶክተር ህክምናውን አቁም አለችው። አያችሁ የወይዘሮ ሜላት ተንኮል እንደቀጠለ ነው። ያሳዝናል። እንዲሁም ባለቤቷ በጣም ጥሩና መልካም እና የዋ ነው። ምንድን ያለው አቶ መስፍን፣ እኔ በልጆች ላይ የወይዘሮ ሜላት ግፍ እንዲያድርም አልፈልግም። ስለዚህ የሀንቾ አባት ታክመው በነፃ በሰላም ከዚህ ሆስፒታል መውጣት አለባቸው ብለውም የቀራውን ወጪ በመሸፈናቸው እኔ ራሱ በጣም ደስ ብሎኛል። ያህና ደስታ የሚያስደስታችሁ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እኔ በጣም ነው ደስ ያለኝ፣ ምክንያቱም በባለፈው ሀንቾ ከፍቷት ስታለቅስ በጣም ያሳዘነችኝ። እዚህ ጋር ድራማ ይሁን እንጂ አንዳንድ ሰፊ በገሃድ ብዙዎች ለመታከም ገንዘባቸው ለመብላት ለመጠጣት ብዙዎች የሚሰቃዩዋል። እውነት ለመናገር አሁን ይሄ ድራማ ለእኛ ትምህርት ነው። ምክንያቱም ካላችሁ ነገር ለሰው ስትተባበሩ ነው። ሰው ለሰው ደግሞ መድኃኒት ነው። አንዳችን ለአንዳችን ስንደርስ ነው ህይወታችንም ያማረና የተስተካከለ የሚሆነው ማለት ነው። እዚህ ጋር ሀኒቾ እንደዛ እያለቀሰች እግሯ ላይ ስቅስቅ ብላ እያለቀሰች ወይዘሮ ሜላት የቻልኩትን አድርጌያለሁ እባክሽን ወደዛ ሂጅልኝ ያለቻል። ከዛም በኋላ አመናጭቃ ወደዛ ሂጅልኝ ብላ በካልቾ ብላ ብትገፈትራትም መቼም መድኃኔዓለም ጥሎ የማይጥል ደግሞ ለሀንዬ እንዲሁም ደግሞ ለታማሚው ለአቶ ኖላዊ ፈጣሪ ደርሶለታል። እናም አንዳንዴ ስናስበው ህይወታችንን ወይም ደግሞ የታመሙትን እግዚአብሔር ሊፈውስ ሲፈልግ ሰው ይሰጣል ለሰው ልጅ ማለት ነው። ሀንቾ በጣም ግራ ተጋብታለች። ከማን ነው የምወስደው? ለኔ እትዬ ካልደረሰችልኝ ማንን ልጠይቅ? አሁን ማንን ላናግር? ኬት አምጥቼ ነው ወጪውን ሸፍኜ አባዬን ከዚህ ህክምና መታደግ የምችለው? እንዴት ነው አባዬ ሊድንልኝ የሚችለው? ብላ በጣም ግራ ተጋብታ፣ በቃ ምን ልበላችሁ፣ ዳገት ሆኖባታል። የሚገርማቸው ነገር በስተመጨረሻም ግራ ስትጋባ ያለውን ነገር ለሰላም ስትነግራት፣ ሰላም ደግሞ ኬትም ኬትም ብለን እኔና መናሴ የቀረውን እንሸፍናለን ቢሏትም እናንተ ኬት ታመጣላችሁ? እትዬ እኮ እምቢ ብላኛለች። አባዬ ሊሞትብኝ ነው። እባካችሁን ድረሱልኝ ብዬ ለእትዬም ብናገር እትዬም እገፈተረችኝ። አሁን እሺ እንደው ማን አለኝ? ማነው የሚደርስልኝ? ነገር ግን እኔ ተስፋ አልቆርጥም። ለእኔ ፈጣሪ አለልኝ። አባዬ ደግሞ ጠንካራ ነው። እኔን ጥሎኛ አይሄድም። እኔ እንደው አያምጣውና አባዬ ከሞተብኝ እኮ ለእኔ አለሜ ነው፣ ሁሉ ነገሬ ነው። እኔ እኮ ያለሱ መኖር አልችልም ብላ ስቅስቅ ብላ ስታለቅስ፣ ምናሴና ሰላምዬ አይዞሽ፣ ሁሉም ነገር ለመልካም ነው፣ አባትሽ አይሞትም፣ ይድናል፣ እኛ የቻልነው ነገር እናደርጋለን ካሉ በኋላ ምናሴና ሰላም ደግሞ ተመካከሩ። ከተመካከሩ በኋላ ምን ማድረግ አለብን ሰላምዬ ሲላት፣ ምናሴ እኔ እንደ ኬትም ኬትም ብዬ ሰርቄም ብሆን እንደው ማንቸውን አባት መታደግ አለብኝ። ሰላም አለች ግን መስረቅ ውስጥ ነው ብለሽ ነው አሁን ያለውበት አሁን ያለውበትን አጣብቂኝ እኔ ነኝ የማውቀው። እኔ ሀንቾ አባት እንደዚህማ አይናገሩ አይጋገሩ እንዴ፣ በምን አይነት ቁልፍ ቢቆልፏቸው ነው እንደዚህ ጸጥ ያሉት? እኔ ከዚም ከዚህም ማለት እፈልጋለሁ። ምናስ ያንተ ስትለው እስኪ እኔ ማስብበት አለውኝ። እኔ ራሱ ግራ ገባኝ። ሀንቾ ስታለቅስ እኔ አልቻልኩም። እንዴት ማድረግ አለብኝ ምናምን አለ። ከዛም በኋላ በስተመጨረሻም መጨረሻም የሚገርማቸው ነገር ከዛም ከዚህም ብለው ለማሳከም ጥረት ሲያደርጉ፣ ነገር ግን ያው ፈጣሪ ጥሎ አይጥልም። የሚገርማችው ነገር ፈጣሪ ጥሎ አይጥልም ተመስገን ማለት ነው። የእውነት እኔ በጣም ነው የሚያስደስተኝ። የሰው ደስታ ሁላችንንም እንደሚያስደስተን መቶ ፐርሰንት እርግጠኛ ነኝ። ያህንቾ ደስታ ሁላችሁንም እንዳስደሰታችሁ እርግጠኛ ነኝ። የምር እኔ በጣም ነው ደስ ያለኝ። ለዛውም እንደዛ ሀንቾ እውነት ስታለቅስ በጣም ነው ያሳዘነችን። የምር በጣም አሳዘነችኝ ማለት ነው። እዚህ ጋ በእርግጥ ድራማ እንደሆነ ይገባኛል። ድራማ ቢሆንም እያስተላለፉ ያሉት ነገር እኮ ለእኛ ትምህርት እንዲሆን እንዲሆን ነው። ሁላችንም እናውቃለን አይደል እንዴ? ትምህርት እንዲሆንን ነው የሚያስተላልፉት። ያን መረዳት መቻል አለብን ማለት ነው። ያም ሆነ ሰላምዬ አባት የምሬ መጨረሻ የዋና ቅንና መልካም ሰው ናቸው። የእውነቴን ነው የምላቸው በጣም ነው ማደንቃቸው። በዚህ አጋጣሚ ለሃንቾ ስለደረሱላት የምሬን ነው በጣም በጣም አደንቃቸዋለሁ። በጣም ምክንያቱም ሃንቾ ግራ በተጋባች በተጋባይ ሰዓት በተቸገረች ሰዓት ነው የደረሱላት እና የምር በጣም ነው ደስ ያለኝ በዚህ አጋጣሚ ማለት ነው። በጣም ደስ ብሎኛል ወይዘሮ ሜላት ግን እውነታው በኋላ ላይ ሲወጣ ምን ያህል እንደሚቆጫት ምን ያህል እንደሚጸጽታት እርግጠኛ ነኝ የእውነት አሁን ላይ ምንም ነገር ስላልታወቃት ዝም ብላ ልጅቷን እያመናጨቀች ትገኛለች የእውነት ጥሩ አይደለም ግን ሀንቾ በጣም ጥሩና የዋና ቅንና መልካም ልጅ እንደሆነች እሷ ራሷ ቀንቅቃት አቃታለች ግን እንደ ሞጭ ላፋና እንደ ሌባ ነው የምትቆጥራት ማለት ነው እና ያም ይህም ሆነ እንደዛ በት ቁጥራትም፣ ነገር ግን ሀንዬ ፈጣሪ ደርሶላታል። የአባቷ መዳን በጣም ነው የገረማት ማለት ነው። ደስታዋ ከመጠን በላይ በቃ ወደ ሪሊልሽ ደስታ በጣም ደስ ስላላት እኛም ደስ ሊለን ይገባል። የምር ስትጨነቅ ስታለቅስ እውነት አሁን ላይ እንደው የሀንቸው መከራው አረ ይብቃት ነው የምለው የእውነት በጣም ነው የምታሳዝነኝ። በነገራችን ላይ በጣም ምርጥ ልጅ አስተዋይ በቃ ምን ልበላችሁ አላውቅም ደስ ነው የምትለኝ ማለት ነው ንግግሯ አስተሳሰቧ የሌለ ነው በቃ እዚህ ጋር ድራማ ይሁን እንጂ ስነ ምግባሯ ለሌሎች ትምህርት ነው የሚሆነው ማለት ነው እዚህ ጋር አሁን ድራማ ይሁን እንጂ አቶ መስፍን አስባችቷል ምን አይነት አጣብቅኝ ውስጥ ሀንቾ እንዳለች ሁላችንም እናውቃለን። ነገር ግን የሚገርማችሁ ነገር በዛ በአጣብቅኝ ውስጥና የአባቷ ህክምና ተቋርጦ አባቷ አይናገሩ አይጋገሩ ግን ደረሱላት። የሚገርማቸው ነገር እኔ የባለቤቴን የሜላትን ዱላ ብችለው ይሻለኛል ያህንቹ አባት ከሚሞቱብኝ። ስለዚህ ህክምናው ይቀጥል አራት መቶ ሺህ ብሩን እኔ ከፍላለሁ ብለው ለዶክተሩ ሲናገሩ ዶክተሩ ማመን አቃተው ማመን አቃተው። ከዛም በኋላ ደውሎ ለወይዘሮ ሜላ ሲነግራት ቶሎ ብለ አቁመው የምትፈልገውን ብር ሰጥሃለሁ ስትለው እናንተ ሀብታሞች ደግሞ ምን የምትፈልጉትን ነገር ምን በብር ብቻ የምታደርጉ ይመስላችኋል እንዴ ስሚ አላት ባለቤትሽ እኮ ሁሉንም ነገር ጠንቅቆ የሚያቅ ነው መብትና ግዴታው ምን እንደሆነ ጠንቅቆ የሚያውቅ ነው እና አንቺ ለእኔ አትነግርኝም ንቁ እኮ ነው ባለቤትሽ ምን አስበሽ ነው አላት ከዛም በቃ ብያሃለው ብያሃለው አቁሞ ብያሃለው ህክምናውን እንድታቆም ነግሬ ያለው ስትል እኔን እንኳን ማዘዝ እንኳን አትችልም፣ ግን እንደፈለግሽ ማውራት ትችላለሽ። እኔን ማዘዝ አትችልም። አሁንስ አበዛሹ ሲላት ከዛ ወይዘሮ ሜላት ተናዳ በዶክተሩ ጆሮ ላይ ስልኳን ጥርቅም አረገች። ከዛም በኋላ ያው ዶክተሩም ፈንትዬ እያስፈራራው ነበረ። ፈንትዬን ደግሞ የላከችው ወይዘሮ ባዩሽ ናት። ባዩሹን ብሩ ለመካፈል ማለት ነው፣ ለጥቅም እናም ለነፍሱና ለህይወቱ ስለፈራ ነው ህክምናው እጥፍ እንዲሁን ያደረገው። ስለዚህ ተፍ ተፍ ብለው ህክምናው ካለቀ በኋላ ብሩም ቀጥታ ለምንቴ ይሰጧል። ምንቴ ደግሞ ለወይዘሮ ባዮች ከዛ ሊከፋፈሉት ማለት ነው። እና እንደዛ ካላደረገ ደግሞ ምንቴ መቼም አይፋታው ማናቱን በሽጉጥ ይለዋል። ለዛ ፈርቶን የሚንቦቆቦቀው ዶክተሩ ማለት ነው። እና አንዳንዴ ከባድ ነው የምር ለጥቅማጥቅም እያልን የምናደርጋቸው ድርጊቶች ግን በስመ አብ በጣም ከባድ ናቸው። እና ውድና የተከበራችሁ ከኖላዊ ድራማ ምን ተማራችሁ? እንድትለመደ አስተያየቶቹን በኮሜንት አስቀምጡልኝ። በጣም ምርጥና በጣም አስተማሪ ድራማ ነው። መልካምነት ምን እንደሆነ ከአቶ መስፍን የተማርን ይመስለናል። ሲቀጥል ጭካኔ ደግሞ ምን እንደሆነ ከወይዘሮ ባዩሽና እንዲሁም ከወይዘሮ ሜላት የተማርን ይመስለናል። ያው ወይዘሮ ባዩሽ አንደኛ ጭካኔዋ፣ ሁለተኛ ደግሞ እያስመሰለች እና ትክክለኛ ጓደኛ እየመሰለች በደካማ ጎኗ በወይዘሮ ሜላት በደካማ ጎኗ ገብታ ያለውን ነገር እየተጠቀመች ትገኛለች ማለት ነው። እና ብዙ ነገር ነው የተምሬበታለሁ። እስኪ እናንተ ምን ተማራችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ውድና የተከበራችሁ ሲቀጥል ደግሞ በጣም ስለምታበረታቱኝ ወይም ከጎኔ ስለምትሆኑ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ እጅግ አድርጌ ከልቤ አመሰግናችኋለሁ ማለት ነው። እናም ሁላችንም ሰሞኑን በጣም በሀንቾ ምክንያት አዝነን ነበረ። በነገራችን ላይ ነገር ግን አሁን ላይ የሀንቾ ደስታ እኛንም ስላስደሰተን እኔ ራሱ በጣም ነው ደስ ያለኝ። እንዴ በእውነት እኔ እንጃ አላውቅም። ብታምኑ ባታምኑ በጣም ደስ ብሎኛል። አላውቅም። የእውነቴን ነው ምላችሁ። በጣም ነው እኔ ደስ ያለኝ። እኔ እንጃ በጣም ደስ ብሎኛል። በቃ ስለ ዳኑ ስለ ነቁ ራሳቸውን ከሳቱበት ማለት ነው ስለ ነቁ በጣም ነው ደስ ያለኝ። እና እስኪ እንደተለመደ አስቴታቸውን በኮሜንት አስቀምጡ። የእውነቴን ነው ምላችሁ በጣም አሪፍና በጣም ምርጥ ድራማ ነው አስተማሪ ድራማ ነው በነገራችን ላይ እና እንደተለመደ አስቴታችሁን በኮሜንት አስቀምጡ። እርግብም ህንቹ በጣም ነው እያሳዘነችኝ የምር እንደዚህ የማየግር ላይ ወድቃ እንደዚህ ይቅርታ እየጠየቃቻትም። አዎ እኔ እንደውም እትዬ ከበደልኮትም ይቅርታ አድርጉልኝ፣ ግን ያም ይህም ሆነ እርሶ የማሳከም አቅም እንዳሉትም ስለማቅ ነው እርሶ ጋር የመጣሁትኝ። እርሶ እትዬ ክፉ ሰው እኮ አይደሉም፣ ግን እኔ በማደርገው ድርጊት ቅር ካስባልኳችሁ በጣም ይቅርታ እትዬ፣ ግን አሁን አንድ ነገር ለምኖት ብላ እግራቸው ላይ ወድቃ ስትጠይቃቸው በስተመጨረሻም የወይዘሮ ሜላት ነገር ሁላችንም እናውቃለን። አይ አይሆንም፣ በፍጹም ከዚህ በፊትም ያደረኩልሽ ይበቃሻል ብላ ገፍትራ ወረወረቻት እና ይሄንን ነገር እርግብ ለምናሴ ስትነግረው ምናሴ አዘነ። አይዞሽ ብሎ እያበረታታት ይገኛል። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል እና ለሰው ልጅ ሰው መድኃኒት ነው። በጣም አሪፍና በጣም ምርጥ ድራማ ነው። ባህና ጭንቅ ከፈጣሪ በታች የአቶ መስፍን በመድረሳቸው እኔ ደስ ብሎኛል። ያህን የአባት ከተኙበት ስለነቁ በጣም ነው የምር ደስ ያለኝ። እና ስለዚህ ሰው ለሰው መድኃኒት ነው። ለዛሬ የመጣሁት ቪዲዮ ይህን ይመስላል። በቀጣይ እስክንገናኝ መልካም ቆይታ። ባይ ባይ